ስራው ስራ ሆነ። አያረግም ልጄ በፍፁም አያረግም። ክፋትም አያቅም ተንኮልም አያውቅም። ተንኮለኛ ሰው ጋር ይውል ሆነ ምናልባች ተንኮለኛ ሰው ረሳ አምጥቶ እህ እንኳን አንድ ሳ ሳ አምጥቶ ያስቀምጥ፣ ግን ልጄ የሆነን አያረጋም ብዬ እምነቱ የለኝም። በቃ እኔ የምነግርህ ነገር የተቸገሩትን ሲረዳ የተበደሉትን ሲያባብል ሲረዳ ነው እንጂ ሰው ገሎ እቤቱ አስቀምጦ የሚንቀሳቀስበት ህሊናም የለውም፣ አእምሮም የለውም። አሳቢ ነው ለሰው ተጨናቂ ነው ለሰው የሰው ችግር ደራሽ ነው የሰዎችንም በጠራጊ ነው ለሰዎች የደረሰባቸውን ነገር ውሳኔ አሰጭ ነው። አሁን እኔ በእናትነቴ የምለምነው የምጠይቃቸው ድርጅቶቹ ገደለም አልገደለም ተባብረው በዋስ መብትም ይሁን በምንም ይሁን ልጄን እንዲያስወጡልኝ እፈልጋለሁኝ። ሰላም ጤና ስጥልኝ። ውድ ወንድሞች አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በጣም ደስ በማይሄድ ሁኔታ ነው። በቃ ከእንቅልቤ ስነቃ ያየሁት ቪዲዮ በጣም ያስጠላል። አቤል ወንድማችን እስር ቤት መሆኑን ሰማሁኝ። በእውነት ነው የምላችሁ በጣም ደንግጫለሁ። ግን ቪዲዮውን ሳየው በቃ ይሄ ከዚህ በፊትም እንዳያችሁት ሄለን ስት ስትልበት ነበረ ስትዝትበት ነበረ። አታቀኝ ምንን ብላለች በጣም ብዙ ዛት አድርጋባታለች፣ ሰምተናል። ብዙ ጠላቶች ይኖሩታል። የሚሰራው ስራ በጣም ከባድ ወንጀል ነው። አሁን ደግሞ በቅርብ ስለዚህ ትልቅ ባለ ሆቴል የሚሰሩትን የመድኃኒት ምናምን እሱ እንደሚያጋለጥበት ሁኔታ ነው ያለው። ግን ዞሮ ዞሮ ዋናው እኔ ማለት የፈለግኩት ይሄ ጠበቃው በደንብ የተከፈለው ነው የተወንድሞች በጣም የተከፈለው ነው። ስሙ እንግዲህ አሁን እችን መለቅላችሁን አዳምጡና እናንተ ራሳችሁ ትታዘባላችሁ። ሳይጨርስ የወጣበት አጋጣሚ አለ። በዛን ታይም ላይ ልጅቷም ነበረች። እሷም እንደ አጋጣሚ ሆኖ እሱ ከወጣ በኋላ ወታለች፣ እና ያም ነገሮችን ውስብስብ ያደርገዋል። አቤል እንደፈጸመው ነገሮችን የመግለጽ ፍንጭ አለው እና ማችሁ እንግዲህ እዚህ አቤልን እየወነጀለው ነው። ልጅቷ እሱ ሲወጣ፣ ከወጣ በኋላ እሷ ወታለች አብረው ወጥተዋል፣ አልወጡም፣ የሚታወቅ ነገር የለም። ግን እሷ ስለወጣች አቤል እንዳደረገው ፍንጫ አለ። እየወነጀለው ነው። ይሄ ሰውዬ ይሄ ጠበቃ የተባለው እየወነጀለው ነው። አያችሁ፣ ከነ ከምንጩ ይህንን ካሜራ ይዞ ቁጭ ሲል ጀምሮ አቤል ወንጀል እንደሰራ እየተናገረ ነው ይሄ ሰውዬ። ታዲያ ይሄ ሰው አልተከፈለውም? በትክክል ተከፍሎታል። እስከ መጨረሻው ስናዳምጠው የሚያስረዳ ምንድን ነው ይሄ ሰውዬ ተከፈለው ነው አቤል እሷ ተከትላው ስለወጣች ተከትላው ስትወጣ በር ላይ እንደሚቀበላት ማን ምን አሳወቀን? እና ይሄ ጠበቃው አብሮት እየሰራ ነበረ ወይ ነው እኔ የሚገርመኝ እሱ ነው። ስለ አቤል ማንነቱ ማያቅ ገና ለገና ቤተሰቦቹ ጋር ሄጄ ልጠይቅ የሚል ስለ አቤል እንግዲህ ምን ብዬ ልናገር? ይሄ ነው ጠበቃ። ለዚህ ነው ጓደኛው ሚስት እንደዚህ እንደሆነች ምናምን የሰማ ሰው የለም። ወንድሙ ጋር ግን ደውዬ እንዴት ነው እንዴት ነው የጠበቀው ሊሆን የሚችለው ተወዛግዋል፣ አይደል እኔ አሁንም ያደርጋል ምናምን አለ ተወዛጓል ልክ አይደለም። እኔም እሱን ነው አሁን ስለ አቤል ሰሞኑን አይተው ከሆነ አንተም እንደዚህ አይመጣ ስልህ፣ እኛም ጋር ያው ባለው ነገር ትንሽ ተራርቀናል። ከቤተሰቡም ያው ቤተሰብ ላይ በተፈጠሩ ነገር አቤል ከኛ ትንሽ እርቋል። እንደዚህ ነገር ካለ ለምን ለእኔ አልነገርከኝም? የሆነ ነገር አለ። ተወዛጓል፣ ችግር አለበት። እኔ እናት አለው ሲመጣ እኔ ያው ነው ሁሉም ተወዛግቦ ነበር። እንዴት እንደዚህ ይላል? እኔ አልጣመኝም። እሱ ራሱ አነጋገሩ እንዴት? በእርግጥ እሱ ጠበቃው ነው ብሎ ለሱ ቢያስብም፣ እንዴ ማን ሊያደርገው ይችላል? እንዴት ሲላል፣ እንዴ ይሄ ልጅ እኮ ስንት ጠላት ያለው ነው። ማን ነው ያደረገበት ነው እንጂ ማለት ማንስ ሊያደርገው ይችላል? ካለበለዛ አቤል ነው ያደረገው ለማለት ነው። አልገባኝም። የወንዱም ራሱ የወንድሙ ቃላት ራሱ በጣም ደስ አላለኝ። እናቱ ያው ስለተቆጡ ትንሽ መለስ አለ እንጂ ወደ ኋላ ከጠበቃው ጋራ እሱም፣ ጠበቃውም አዎ እኔ ያልኩት ነገር ትክክል ነው እኔም ለዚህ እኮ ነው የሚለውን ደጋፊ ሌላ ሰው ያገኘ ነው የሚመስለኝ። እና በአቤልም ወንድም እኔ ደስተኛ አይደለሁም። መወዛገ ምንድነው? ስንት ስራ የሚሰራ ልጅ እኮ ነው። ስንት ወንጀሎችን የሚያጠራ ነው። ስንት ነገር ሀሳቢነት፣ ኃላፊነት ያለበት ነው። የእሱን ስራ፣ የእሱን መጨናነቅ እንኳን ወስ ወንድሙ እኛም እየተረዳ ነው ነው አልተረዳውም። እና ወንድሙ ደስ አላለኝም። በመልካም ቢያስበውም ግን በእንደዚህ በቲቪ ላይ ሰው በሚመለከተው ላይ ቆጭ ብሎ ወንድሙ ተወዛግቦ ነበር ትክክል አልነበረም። በዚህን ሰሞን ብሎ ማለት ለነገሮቹ የበለጠ ድጋፍ መስጠት ስለመሰለኝ ደስተኛ አይደለውም በሱ ላይ። በነገራችን እንዴት ነው ይሄ ነገር ይሄ የእሱ ጠበቃ ነው የእሱ እንደ ወንጀለኛ ቢሆን እንኳን የራሱን ሊሆን ይችላል እያለ በናሽናል ቲቪ በዩቱብ እንግዲህ ሁሉም አክሰስ ያለው ነው፣ እንደዛ ይለቃል። ይሄ ሰውዬ እየተከፈለው ነው። ልጅቷም ራሷ መሞቿ አላወቀችውም እንጂ ተከፍሏት የምታደርገው ነገር ነበር። ትዜላችኋል ይህንን ቪዲዮ እዩ እና ተመለስኩ ምንድን በዚህ ሁኔታ ለምንድን ነው ምረዳሽ ማን ሰው አይደለም እንዴ? እንዴት በዚህ ሁኔታ ስታይ እንትሄዳለ? ኦኬ፣ በዚህ ክፋት ሽ እኮ ማንም ሰው ሊተባበርሽ አይፈልም። እና ትንሽ ቆይቼ እወጣለሁ፣ ያው ቤት ውስጥ መቆየትም አልችልም። ያው እሱ ያለበት ሁኔታ ስላልተመቻቸው እኔም ቤት ውስጥ አልቆይም ነበር። ከዛ በኋላ የሆነ ሰዓት ሰዎቹ ጋር ተገናኘን። ይሄን ምግብ ይዞ ስቴጅና ምግብ ትሰጫቸዋለሽ አሉ። እሺ። ከዛ በኋላ ምግቡን ሰጠዋቸው፣ ምግቡን ሰጠዋቸው። እሺ። ከዛ በኋላ እኔ ወጣው፣ እየበሉ ነበር። እኔ አላቅ። እኔ ወጥቼ ወደ ቤት ስመለስ የሆነች ልጅ መጣች። ከዛ በኋላ ከእሷ ጋር ችርስ እያልን መጠጣት ጀመርን። መጠጥ ውስጥ ምን እንደተጨመረብኝ አላቅም ስነቀረሴ፣ እንዴት ምን ሆነ ያገኘሁት። ስለዚህ እጅሽን በእጅሽ አገኘች ማለት ነው። እኔ አላቅም እንደዚህ መጥፎ ስራ ቢሆን ኑሮ እኔ እንደዚህ አላደረግም። ምንድን ነው አንቺ መጥፎ ስራ እና ቤት ተበረሰ ምግብ ያብላሽ ነው አንቺ ነሽ ማለት ነው። እኔ ምንም ምግብ ውስጥ ምንም ራሷንም ለማጥፋት ያደረጉት ነገር ነበር አይደለም። አቤል በሚሰራው ሁኔታ ኤልን በያዙበት ሁኔታ ከፍለዋት ካደረጉ በኋላ ምንድነው ያደረጉ ራስዋን ነው ሊያጠፏት የነበሩ እሱ ባይደርስላት። ይሄ ተደጋጋሚ ነገር ነው። እኔ ከሁሉ ከሁሉም የሚያናድደኝ የዚህ የጠበቃው ነገር ነው። ይሄ ጠበቃ በሌላ ሰው ጠበቃ አቁሞ መከራከርና የእሱ ጉዱ መውጣት መቻል አለበት። ይሄ በትክክል እሱን እየረዳው አይደለም፣ እሱን እየጎዳው ነው። ወንጀለኛ ሳይሆን ያመለክታል ያመለክታል ይለናል እንዴ! ዘግቺ በቃ። አቤል ላይ ብቻ ነው የሰራ ያለው። የተገኘ ሁ የተገኙ ፍንጮች አሉ። ያንን ፍንጮችንም እኔ ነግራቸኋለሁ። ከእናንተም ደግሞ ስለ አቤል ነገርከን ያለው ስለ ጠርሙሱና ስለ ብርጭቆቹ ነው። ከዛ በፊት ደግሞ ምንድን ነው የሆነ ፕሮግራም ነበራቸው፣ የሆነ ምሽት ፕሮግራም ነበራቸው። እና በዛ ምሽት ላይ እኔም ነበርኩኝ። ከዛ በመሀል ላይ ጥሎ ወጣ፣ ቻው ቻው፣ አይ መቸቶብኛል ምናምን ብሎ ጥሎ ወጣ። ልጅቷም ደግሞ ጥለው ወጣች፣ በመሀል እሷም ነበረች። እና አብሮ ሄዱ። እንትኑ ነው ኢማጂነሪ ነው፣ እሱን አላውቅም፣ ግን ከዛም በኋላ ልጅቷም አልታየችም። ከዛም በኋላ ከዛ ፕሮግራም በኋላ ከሁለት ቀን በኋላ ነው እንዲያ ነገር ፖሊሶች ደውሎ ይነገሩ። ስለዚህ ምንድነው ከዛ ነገሮች አሁን ጥርጣሬ ውስጥ ጭንቅላት ላይ እንዲፈጥር ያደረገው እሱ ነው። ሁለተኛ ደግሞ የምሽት ፕሮግራሞች ለመዝናናት ነው ሄደውና ወይን ቤቱ ተገኝቷል። ያ ምንድነው አሻራው ሲመረመር የአንዱ ላይ የአቤል ነው፣ የአንዱ ደግሞ የልጅቷ ነው። መረጃዎችም አሉ፣ ሌሎች መረጃዎችም ያገኘ ናቸው አሉ። ምንድን ነው እነዛ መረጃዎች? ምንድነው እነዛ መረጃዎችም የሚጠቁሙት ወደ አቤል ነውማአረጋገጠማየ እኔ ያየው ሰው እኔ ኩን ምን ዐይነት ጠበቃ ነው? ጠበቃ የእሱ ጠበቃ ነኝ እያለ አቤል ቤት ፍንጮች ተገኙ፣ ፖሊሶች ፍንጮች ተገኙ፣ ዋይንና የሱ ብርጭቆና የእሷን እንዴት እንዴት ብሎ ይሄን አይነት ጠበቃ ነኝ ብሎ ለሱ ይቀርባል? ለነሱ ለጠላቶቹ የቀረበ ጠበቃ ነው እንጂ ይሄ እንደዚህ አድርጉ፣ በዚህ መልክ ነው እናቱና ወንድሙን ሊያሳምናቸው ህዝቡን ሊያሳምን የሚፈልገው ይሄ በስነስርዓት ተቀጥሮ የሚሰራ ነው። ሰዎች ይሄ ሰውዬ ይሄ ጠበቃ ለሱ አይደለም እየቆመ ያለው። ኤቨደንስ ተገኝቷል ወደዛ ይሄዳል እያለ እኮ ነው። ማስረጃ አለን የብርጭቆና የእሷ ቤቱ ተገኘ። ያ ማለት ምንድን ነው? ሁለቱ አብረው ሲጠጡ ነበር ለማለት ነው። እንዴ ስንት ሰዎች አለው። ምን ብዬ ልናገር ረ ማን ነው የሚደርስለት? ላቤት ለመዝናናት ነው። እኔ አሁን አንተን የምጠይቅ ጥያቄ ፕሮግራም ላይ ነበሩ አብረው ነበሩ። በተወቀው እሷም እሱም መጠጥ ሲጠጣ አይተዋል። እኔ ማሚ አቤል ተሰጠጠ የጓደኛው ፕሮግራም ስለሆነ ሲያስተባብር ምን ነበረ ሲያግዝ ነበረ እና በመሀል ላይ ግን ወጣ። እሱ ሲወጣ ተከታትሎ ደግሞ ልጅቷም ወጣች ተከተለ እና ከዛም በኋላ እኛ አዛው ቆይተን ወጣ ከዛም በኋላ ከዛም በኋላ አላየው ወጣ። እሷ ተከታትላ ስለወጣች እሱ ገደላት፣ እሱ ቤት ሬሳዋ ተገኘ። ቅንብር ነው ይሄ። ምን መሰለሽ፣ አሁን እንደዚህ ሲሆን እኔም እንደዛ ነው ያሰብኩት እንዳንቺ ነው። ይሄ ሆን ተብሎ አቤል ላይ የተሰራ ሴራ ነው የሚመስለኝ። እንዲሆን ነው ፈልገው ሴራ ነው የሚመስለኝ። ይሄ ቤቱ ሆን ብሎ ያንን አንተን እቃወማለሁ። ጠበቃ ነኝ። አቤል እንደዚህ ታስሮን የከረመው እቤት ውስጥ ሬሳ ተገኘ ብለህ ነው ለእኔ መርዶ የነገርከኝ። እኔ አንተን እቃወምሃለሁ። ሬሳው ከቤቱ ከተገኘ ማን ገደላት? ወይን ውድግብሎ አይገላትም እኮ ወይን ደግሞ ብርጭቆ ምናልባት ሲይዘው እጁ አሻራው ሊሆን ይችላል እንጂ የምትገደለው እኮ በወይን ሳይሆን በሌላ በሌላ ነገር ልትገደል ትችላለች ምንም እኔ አንተን እቃወማለሁ ምናልባት ብርጭቆ ከፕሮግራሙ ላይ የተወሰደ ስቢ እኔም እንደዛ ነው ይመስለኝ እኔ አሁን እኔም እንደ ሀሳብ ያስኩት ምንድን ነው ከዛ ፕሮግራም ላይ ጠርሙስ አምጥቶ እሱ የነካቸው ጠርሙሶችን አምጥቶ ሁለት እሷም የነካችሁን አምጥቶ ቤቱ ያስቀመጡ መሰለኝ ልዩቷን ገሎ ቤቱ ያመጡ ነው ይመስለኝ እኔ እንደምረዳው እንደዛ ነው እንጂ አቤል ዚ ነገር ዚ ነገር ጋ የምከራከረው አሁን ያልገባኝ ነገር አለ እኔ ፍንጭን ሳመጣለህ ነው እሱ እንደዚህ አላደረገም ብለህ የምትለው መጀመሪያውኑ ለእኔ ስትነግረኝ አቤል ቤት ሬሳ ተገኘ፣ የጓደኛው ፍሬንድ ሬሳዋ ተገኘ፣ አቤል ታስረዋል ብለህ ለእኔ ስትነግረኝ ነው እኔ አሁን ይሄ ነገር ቅንብብር ነው፣ በልጄ ላይ መጠጥ አይጠጣም ሊሆን አይችልም ብዬ ስልህ ነው። እንዲህ አሁን ዳርዳር ብለህ ወደ እኔ የምትመጣው ቅንብብር ነው ብለህ የምትለው ለምን ጠበቃ ከሆንክ ከቅድሙኑ ቅንብብር ነው ይሄ ሊሆን አይችልም በማመልከቻ በደብዳቤ አርገሃል? ጠይቀሃል፣ ያለው እናቴ። እኔ እኮ ሞክሬ ስለ አቃተኝ ነው እናንተ ጋር እንደሚመጥች እናንተ ንስቲ ስለ አቤል ጠይቃችሁ ብዬ ያሰብኩት እንጂ፣ ያው በጠበቃም እንዲፈታ ብዙ ነገሮችን እየድኩ ነው። ያው አራቱንም ቀን አልተኘውም አራቱንም ቀን ስለ እሱ ነው የሰራ ያለው እና ምንድነው ነገሮችን ያጣራሁኝ ነው ያለው መረጃ ያሰባሰብኩ ነው። ያንን መረጃ ይዤ ነው ሰማችሁ አድማጮቼ። መጀመሪያ አዝማሚያ ወደ እሱ ያስኬዳል ሲል ሲል ቆይቶ እናትየዋ እኔ ምን ብዬ ልንገራችሁ? ለአቤል እናት ክብር አለኝ። ድሮም ድሮም በጣም የተማሩ ከዚህ ከጠበቃው ይሻላል እኮ አገናዘቡ። አቤል አይጠጣም፣ ጠጥቶ አያውቅም። እሱም ያውቀዋል እንዳልጠጣ። ከዛ ሁለቱም ብርጭቆ ተመሳሳይ ዋይን ተገኘለባቸው እያለ ይናገራል። እንዴት የእናትየውን ያክል እንኳን አያገናዝብም? እናትየው እሱ ድሮም አይጠጣም፣ ምነው ሲሉት ሊሆን ይችላል ሰው አድርጎበት ይሆን ይችላል። መጀመሪያ ግን አነጋገሩ እንደገባ የተናገሩን ነገር እንግዲህ ሁላችሁም ሰምታችሁታል። ኤቪደንስ አለ፣ የወደ እሱ የሚያስኬሄደው ነገር አለ ይላል። ብርጭቆ ጠጥቶ የማያውቀው ዋይን የያዘ ቤቷ መጣው እዛ ዝግጅቱ ላይ ያልጠጣውን ተመልክቶ ሁለት የተቃረነ ነገር እኮ ነው የሚናገረው። ረ ባካችሁ፣ ባካችሁ፣ ምን ልበል ረ ድረሱለት ኢትዮጵያ ያላችሁ ጠበቃዎች እንደው እንደው ለነፍሳችሁ የሚሆን ለእውነተኛ ምሰሩ ይህን ሰውዬ ራሱ መመርመር ያለበት ነው። ራሱ መጠየቅ ያለበት ሰውዬ ነው። ራሱ ሁለት ቃል ተናግሯል። በዚህ በቪዲዮ እንኳን ሁለት ቃል ተናግሯል። መጀመሪያ ኤቨደንስ አለው ወደዛ የሚያ አዝማሚያው እሱን ያቀራጥራል ብሎ፣ መጨረሻ ላይ ደግሞ አለመጠጣቱ እናቱ ሲያስረዱት፣ በሳቸው ጭንቅላት ሲያስረዱት፣ በሳቸው አንደርስታንዲንግ ሲያስረዱት፣ ተመልከቱ፣ ተመልሶ ሲገለበጥ ይሄ ምንድን ነው የሚያሳየው? ሰውየው ልጁ የሰራው ስራ አለ። ይሄ ነው በቃ አድማጮች እንግዲህ የዛሬ አስተያየት ይሄ ነበር። በቃ የእናንተ የምትሉት መስማት ፈልጋለው። ስለ አዳመጣችሁኝ ከልብ ከልብ አድርጌ አመሰግናለው። አስተያየት ስለሚሰጡኝ ከልብ አድርጌ አመሰግናለሁ። በሌላ አስተያየት፣ በሌላ መልካም ነገር ወንድም፣ በሌላ ቪዲዮ እስከምንገናኝ በዚህ ይሰናብታለሁ። ባይ